ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን የአማርኛ ፊደላቶችንና የእንግሊዘኛ አቻቸውን በጋራ ሁሉንም እንመለከታለን። ስለዚህ እስከ መጨረሻው በትኩረት እንድትከታተሉኝ እፈልጋለሁ ማለት ነው። ስለዚህ ይሄን ትምህርት መማራችሁ ጥቅሙ ምንድነው? የእንግሊዘኛ ፊደላቶችን ተጠቅማችሁ አማርኛ እንድትጽፉ ያስችላችኋል ማለት ነው። በተጨማሪም ደግሞ ያው ለእንግሊዘኛም በትንሹም ቢሆን እንግሊዘኛ ጀማሪ የሆናችሁ ተማሪዎች እንድታነቡ ያግዛል ማለት ነው ስለዚህ እስከ መጨረሻው አብራችሁኝ ተከታተሉኝ ያላችሁ ማለት ነው ኦኬ እንጀምር ሀ ኤች ኤ ነው ያው ፊደላቶችን ከታች አብሬ ስለጻፍኩላችሁ ስማቸውን እዚያው ላይ እንትን ትላላችሁ ማለት ነው ሀ ሁ ሂ

ውስብስብ ፊደላቶችን ጨምሬ ስለሰራውላችሁ ሰባት ብቻ አይደሉም እዚህ ላይ የምናያቸው ስምንተኛ ፊደላቶችም አሉን ማለት ነው። ስለዚህ ሁሉንም እንድትመለከቱ ስለፈለግኩኝ ሙሉን የሰራውላችሁ ማለት ነው። ሉዋ ስንል ዩ እና ኤ ናቸው የሚጨመሩት ማለት ነው። እቺ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ ሆ ሁዋ እንላለን። መ ሙ ሚ ማ ሜ ም ሞ ከዛ ሟ እንላለን ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ሰው እዚህ ላይ አንድ የተለመደ መንገድ አለ። ምንድን ነው? እሱም። የአንደኛ ፊደሎች ከሀ በስተቀር ኢን ነው የሚጨምሩት ከዋና ፊደላቸው ከተነባቢ ፊደላቸው ላይ ማለት ነው። ሁለተኛ ፊደሎች ዩ ፊደልን ይጨምራሉ። ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢን ነው የጨመርኩት። እዚህ ላይ ግን አይ ኢም የሚጨምሩ አሉ ማለት ነው። ኮመኒ ወጥ የሆነ ኮንቬንሽናል የሆነ ውክልና ስላልሆነ ሰዎች እንደ ምርጫቸው ነው አይ ኢ ይጽፋሉ ወይ ደግሞ ኢ ብቻ ይጽፋሉ ማለት ነው። እሺ ሌላኛው ስድስተኛ ፊደሎች ምንም አይነት አናባቢ የላቸውም። ሰባተኛ ፊደሎች ደግሞ ኦ ይጨምራሉ። እነዚህ ውስብስብ የምንላቸው ወይ ደግሞ የመጨረሻ ፊደላቶች፣ ስምንተኛ ፊደሎች ደግሞ ዩ ኤ ይጨምራሉ ማለት ነው። ወይ ደግሞ ደብሉ ኤ ማድረግም ትችላላችሁ። ግን ሞር ይሄኛው ያግባባል ማለት ነው። ሉዓ ሁዓ ሙዓ እያልን ስንጽፋቸው ማለት ነው። ይሄ ነው ወደ ቀጣዩ ከማለፋችን በፊት ስክሪንሹት አንሱ። ምክንያቱም ከኔ ጋር አብራችሁ እንትን ካላላችሁ ካልሄዳችሁ በኋላ በፎቶ እንድታዩ ስልካችሁ ላይ ማለት ነው ስክሪንሹት አድርጎት። በተረፈ ግን እንግሊዝኛም ሆነ አማርኛ፣ ሂሳብ መሰረታዊ የሚባሉ ትምህርቶችን እኛ ጋር መማር ከፈለጋችሁ በሳምንት አምስት ቀን በቀን ደግሞ አንዳንድ ሰዓት እናስተምራለን። የዚህ ድል ተጠቃሚ መሆን ትችላላችሁ። ሰዓት በእናንተ ምርጫ ነው የሚሆነው ባላችሁ ትርፍ ጊዜ ሁሌም እየተገናኘን ስክሪን ሼር እያደረግን እንማራለን ማለት ነው። ይህን የምናደርገው ቴሌግራም ላይ፣ ዋትሳፕ ላይና ኢሞ ላይ እንገናኝና ከዛም ደግሞ በዙም እና ሚት አፕሊኬሽን ስክሪን ሼር አድርገንላችሁ እናስተምራችኋለን ማለት ነው። እና በጣም ቀላል ነው። በአጭር ጊዜ በሁለት ወር እና በሶስት ወር ባልሞላ ጊዜ ውስጥ በደንብ መጽሐፍ ማንበብና መረዳት እንድችሉ ትሆናላችሁ ማለት ነው። እሺ አሁን ወደ ቀጣዩ እናልፋለን። ይሄን እስክሪንሹት አድርጎ ብያለሁ ማለት ነው እሺ ኦኬ ያው ይሄ ቀጣዩ ነው የሰ ቤቶች ናቸው እዚህ ጋር እሺ ሰ ሱ ሲ ሳ ሴ ስ ሶ ከዛ ሷ እንላለን ማለት ነው ሷ እሺ፣ ረ ሩ ሪ ራ ሬ ር ሮ ከዛ ሯ እንላለን ማለት ነው። እዚጋ ሯ እንላለን ማለት ነው። ኦኬ፣ ሰ ሱ ሲ ሳ ሴ ስ ሶ ከዛ ሷ እንላለን ማለት ነው። ሸ ሹ ሺ ሻ ሼ ሽ ሾ ሿ እንላለን ማለት ነው። እንግዲህ የአናባቢ ፊደላቶች ምንድን ነው? ተነባቢ ፊደላቶች ሁለትም ሊሆኑ ይችላሉ። አንድም ልትሆን ትችላለች ማለት ነው። አሁን እዚህ ጋር ሸን ስንወክል በኤስ እና በኤች በሁለት ተነባቢ ፊደላቶች ነው እየወከል ነው ማለት ነው ኦኬ። ወደ ቀጣዩ ስናልፍ ቀ እናገኛለን። እሺ እዚህ ጋ ቀን እናገኛለን። ቀ ቁ ቂ ቃ ቄ እ ቆ ቋ እንላለን ማለት ነው። ቋ። እሺ ቀን፣ በነገራችን ላይ ኬ አድርገው የሚጽፏትም አሉ። በኪው ቦታ ኬን የሚያደርጓት ማለት ነው። ግን ሞር ቀ የሚለው ድርቅ ያለውን ድምፅ የሚያወጣለን ኪው ስለሆነ እዚህ ላይ የሰራት በኪው ነው ማለት ነው። እሺ በ ቡ ቢ ባ

ቺ ቻ ቼ ቺ ቾ ቿ እንላለን ማለት ነው። ቿ እንላለን። ኦኬ፣ አሁን እዚህ ጋም ጨርሰናል። ስክሪንሹት አንሱ፣ ያው ሳሳልፈው እንትን እንዳይላችሁ ማለት ነው። በኋላ ከምትመለሱ ስክሪንሹት አደረገላችሁ ወደ ቀጣዩ እናልፋለን ማለት ነው። እሺ አሁን ሀ እንላለን ይኸው፣ እንደሚታወቀው የሀ ቤቶች ወደ አራት ናቸው በአማርኛ። ሌሎቹ ለምሳሌ ነአ ነሰ፣ ሌሎችም አንዳንድ ፊደሎች ይኖራሉ ሁለት ሁለት ናቸው ማለት ነው እ ከዚህ ጋር ሀ ሁ ሂ ሃ ሄ ህ ሆ ኋ ኋ እንላለን ማለት ነው። ኦኬ አሁን ወደ ቀጣዩ ስንሄድ፣ ነ ነ ኑ ኒ ና ኔ ን ኖ ኗ ኗ እንላለን ማለት ነው። ኘ ኙ ኚ ኛ ኜ ኝ ኞ ከዛ ኙዋ ኙዋ እንላለን ማለት ነው። እሺ አ ኡ ኢ አ ኤ እ ኦ አ እንላለን። አሁን እዚህ ጋ አ የምንላቸውን የአማርኛ ፊደል ብዙ አንጠቀማትም፣ ግን ያው በእንግሊዝኛ ላይ ዩ አርገን ነው የምንጠቀማ። ለምሳሌ በት ከት ያል ስናነብ ይሁን ለእንግሊዝኛ ነው እንጂ አማርኛ ላይ ብዙ ስለማንጠቀማት እዚህ ላይ ይሄን አለማያዝ ትችላላችሁ። ሌላኛው አምስተኛ ፊደል ሌሎች ላይ ኢን ስጠቀም ቆይቼ እዚህ ላይ አይ የተጠቀምኩት በምክንያት ነው። ለምን ያው ሁለቱም አማራጭ ስለምንወስድ ኢ የሚጽፋለ፣ አይ የሚጽፋለ ማለት ታውቁትና የሚመቻችውን ትወስዳላችሁ ማለት ነው። ኦኬ ሌላኛው እዚህ ላይ ስንል ጂኤን ነው የተጠቀምነው። ሁለት ተነባቢ ፊደሎችን በአንድ ላይ ማለት ነው። ጂኤን ነው ዋናው፣ ከዛ አናባቢዎች አብረው ይቀጥላሉ ማለት ነው። እሱ ነው ሌላው። ያው ስክሪንሹት አድርጎ አሁንም ሳሳልፈው እንትን አትሉ ማለት ነው። አያልፍባችሁም። ስክሪንሹት አረጋላችሁ፣ ስልካችሁ ላይ በኋላ ማየት ትችላላችሁ። ቪዲዮውንም በእርግጥ ተመልሳችሁ ደጋግማችሁ እያያችሁ መለማመድ ትችላላችሁ ማለት ነው። እሺ አሁን ከ ላይ ደርሰናል ማለት ነው። ከፊደል ላይ ነን። ከ ኩ ኪ ካ ኬ ክ ኮ ከዛ ኩዋ ኩዋ እንላለን ማለት ነው። ሌላኛው ከ ነች ከ ትንሽ ጠበቅ ማለት ባህሪ ስላላት ኬኤች ነው የሚሆነው ኸ ሁ ኺ ኻ ኼ ህ ሆ ከዛ ዋ ኳ እንላለን ማለት ነው። እሺ ኔክስት ወ ነው የሆነው ወ ው ዊ ዋ ዌ ው ወ ስላላችሁ ማለት ነው። ሌላኛው አ አ ኢ አ ኤእ ኦ ትላላችሁ ማለት ነው። በጠብሮ አሁንም ጨርሰናል። እኛውን አሁንም ስክሪንሹት አድርጉትእና በኋላ ስልካችሁ ታነባላችሁ ወይ ደግሞ ትጽፋላችሁ። አሊያም ደግሞ ያው ደጋግማቸው ለመጽፍ ስልካችሁ ላይ እንዲቀርላችሁ ማለት ነው። ለእሱ ያገለግላችኋል። አሁንም ወደሚቀጥለው እንሄዳለን ማለት ነው። ያው ከዛ እስከ ደ ያሉትንም እንመለከታለን። ዘ ዙ ዚ ዛ ዜ ዝ ዞ ዙዋ እንላለን። ዙዋ ዠ ዡ ዢ ዣ ትላላችሁ ማለት ነው። እኔም እዚህ ላይ ምን ታደርጋላችሁ? ሁለት አናባቢ መሆኑን እንድታስታውሱ ተነባቢ መሆኑን አስታውሱ። ዜድ ኤች ነው ለ ዤ የሚሆነው ማለት ነው። ዜድ ኤች ከዚያ አናባቢዎች እንደ ሁሉም ተመሳ ይቀጥላሉ ማለት ነው። ከዚያ የ የ ዩ ይ ያ የ ይ ዮ እዚህ ላይ ዩ የሚባል የለንም ማለት ነው። እሺ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ፣ ዷ እንላለን ማለት ነው። ዷ ምንለው አለ እዚህ ጋር ማለት ነው። እሺ እዚህ ላይም ጨረስን። እስክሪንሹት አድርጉት በኋላ ለመጻፍም ለማንበብም ስልካችሁ ላይ በፎቶ ይሻላል ቪዲዮ ተመላልሳችሁ ከምታዩት በፎቶ ስለሚሻላችሁ የሚሻላችሁ ብዬ ነው፣ ግን ቪዲዮውም እንዲሁ ማብራሪያው ከተመቻችሁ ቪዲዮውንም ተመልሳችሁ ላይክ አድርጋችሁ ሴቭ ላይ ያስቀምጣችሁ እየተመላለሳችሁ ማየት ትችላላችሁ ማለት ነው። ከዚህ በተጨማሪ እንዳልኳችሁ በግላችሁ ማጥናት ትችላላችሁ። እኛ ጋር እነዚህ ፊደላቶችን ብቻ ሳይሆን መጽሐፍ ማንበብ ሰፋ ያለ ጊዜ ወስደን እኛ ጋር በግላችሁ በሳምንት አምስት ቀን በቀን አንዳንድ ሰዓት እያጠናችሁ ጥሩ የሚባል ጊዜ ማሳለፍ እንችላለን፣ ትችላላችሁ ማለት ነው። ስልካችን እዚህ ላይ መውሰድ ትችላላችሁ አልያም ደግሞ ዲስክሪፕሽን ላይ ቴሌግራም ላይ ዋትሳፕ ላይ እና ኢሞ ላይ እንድታናገሩ ሊንኮች አሉ። እነሱን ተጭናችሁ ቀጥታ ስልክ ሴቭ ማድረግ ሳይጠበቅባችሁ ቀጥታ ስትነቁት ወደ እኔ ስለሚያመጣችሁ እዚያ ላይ ድምፅ ታስቀምጡልኝ ያላችሁ እዚያ ላይ አውርተን ቀጥታ ትምህርታችሁን ዛሬውን መጀመር ትችላላችሁ ማለት ነው። ኦኬ፣ እንቀጥል። ወደ ቀጣይ፣ አሁን ደግሞ ከጀ እስከ ጨ ያሉትን እንመለከታለን። ጀ፣ ጁ፣ ጂ

ጢ ጣ ጤ ጥ ጦ ጧ እንላለን ማለት ነው። ጧ ከዛ፣ ጨ ጨ። ሁለት ተነባቢ ፊደሎችን በአንድ ላይ ነው የሚጠቀመው ሲኤችን ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ እዚ ጨዋ እንላለን ማለት ነው። ኦኬ አሁንም ጨረስን። ስክሪንሹት አርጉት። አሁንም እንደዛ ማድረግ ትችላላችሁ። እሺ፣ ወደ ቀጣይ ስነድ ከጰ እስከ ፈ ያሉትን ነው እየጨረስን ነው፣ በነገራችን ላይ ጨርሰናል። አሁን ትንሽ ሁለት ፊደሎች ናቸው እዚህ ላይ ማይታዩ ያሉ እንጂ ይሄ ነው ማለት ነው። ጨረሻችን እዚህ ላይ ፒ ጰ ጳ ላይ ደርሰናል ማለት ፒ ኤች ናቸው። ተነባቢ ፊደሎቻችን ሌሎቹ አነባቢዎች ናቸው ፒ ኤች

አሁንም ድጋሜ ፀ ነው። ሁለት ተመሳሳይ ፊደሎች ስላሏት ሞክሼ ፊደል ስላላት ማለት ነው። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ እንዳለን ጿ የሚባል የለውም። ይሄኛው ማለት ነው። ሌላኛው ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ ፏ እንላለን ማለት ነው። ኦኬ አሁን እዚህ ላይ ጨረስን ማለት ነው። ስለዚህ ስክሪንሹት አድርጉት ይሄንም ስልካችሁ ላይ ማለት ነው። አሁን የመጨረሻው ገጽ ላይ ይኸው እዚህ ጋር ደረስን ማለት ነው። ፐ ብለህ ፐ እና ቨን አይተን ጨረስን ማለት ነው። ፐ ፑ ፒ ፓ ፔ ፕ ፖ እንላለን ቨ ቨ ነው ያልኩት። እዚህ ላይ ዩ ቀርታብኝ ያለች ያው ዩ ነች። እሺ ሁለተኛ ፊደሎች የተለመደ አረባዊ ስለሆነ ቪ ዩ ነው የምትሉት እዚህ ላይ ስጽፍ ሁለት ዳብል ስለሆንብኝ ነው። ቨ ቨ ነው ያልኩት። እዚህ ላይ ዩ አርጓት። ቪ ቫ፣ ቬ፣ ቭ፣ ቮ ከዛ እንላለን ማለት ነው ሽ እንላለን ማለት ነው። ስለዚህ የአማርኛ ፊደሎችን ከእንግሊዝኛ አቻቸው ጋር የነበረን ቆይታ ይሄን ይመስላል። እንግዲህ በቀጣይ ደግሞ ቃላቶችን ማንበብ እንጀምራለን ያገጣጠምን ማለት ነው። እንዴት እንደሚጻፉ ልምምድ እናደርጋለን። ለእሱ ደግሞ እንግዲህ ሰብስክራይብ አድርጉ፣ ላይክ አርጉ። እንደናንተ ደግሞ ሌሎች የሚማሩ ጓደኞቻችሁን አትርሷቸው። ሊንኩች ቼክ እንትን ብላችሁ ኮፒ አርጋችሁ ቴሌግራም ላይ ዋትሳፕ ላይ ኢሞ ላይ የምታወሩበት ቦታ ላይ ላኩላቸው። እነሱም ቪዲዮውን እያዩ መማር ይችላሉ ማለት ነው። በተጨማሪም እንዳልኳችሁ በውስጥ መስመር በግላችሁ እንዳትሰለቹ ያግዛችኋል። እዚህ እኛ ጋር ስትማሩ አንደኛ አትሰለቹ፣ ሁለተኛ ደግሞ እናንተ ሳይቀርባችሁ ሁሉንም አካታች በሆነ መንገድ ጠቅለል ያለ ትምህርት እኛ ጋር ማግኘት ትችላላችሁ ማለት ነው። በውስጥ መስመር በቴሌግራም በዋትሳፕ እና በኢሞ ስልካችን እዚህ ላይ መውሰድ ትችላላችሁ። አሊያም ደግሞ ከሰር ሊንኩ ላይ ባለው መስፈንጠሪያ ወደዛ ገብታችሁ እኛን ማግኘት ትችላላችሁ ማለት ነው። በተረፈ ለዛሬ የነበረን ቆይታ ይህን ይመስላል። በነገስ ከምንገናኝ የነገ ሰው ይብለን። ሰላማችሁ በያላችሁበት ይብዛልኝ። ሰላም ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።